የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አንድ ስኒ ቡና በ6000 ወይም 5000 ብር ጠጡ ብትባሉ ምን ትላላችሁ? አንድ ኪሎግራም ቡናስ በ70 ወይም 80 ሺ የኢትዮጵያ ብር ትገዙ ይሆን? በሀገር አሜሪካም ሆነ በተቀረው ዓለም በቅንጡ ሆቴሎች አንድ ስኒ ቡና በ50 የአሜሪካ ዶላር፣ አንድ ኪሎ ግራም ቡና ደግሞ ከ650 እስከ 700 የአሜሪካ ዶላር ይቸበቸባል። ይህ ቡና ከአንዲት እንስሳ ተረፈ ምርት የሚገኝ መሆኑ ደግሞ ነገሩን ይበልጥ አስገራሚ ያደርገዋል። ይህ ምናልባትም የምድራችን አስደናቂው እጅግም አስገራሚው ነገር ሳይሆን አይቀርም። በእርግጥም ዓለማችን በተለያየ ጊዜ እጅግ አስገራሚና አስደናቂ፣ ደግሞ ለማመን የሚከብዱና ይህ እንዴት ሊሆን ቻለ የሚያስብሉ እውነቶችን በቅፏ ይዛለች። በዓለም ዙሪያ ከግዙፋን አራዊትና እንስሳት እስከ ደቂቃን የምድር ፍጥረታት፣ ከግዑዛን የተፈጥሮ ገጸ በረከቶች እስከ ግሩም መልካምድራዊ መዋቅሮችና ውብ የተፈጥሮ ችሮታዎች ለሰው ልጅ የዕለት ከዕለት ኑሮ ይህ ነው የማይባል ጠቀሜታ ያላቸው የተፈጥሮ ችሎታዎችን መጠቃቀስ ይቻላል። እነዚህ ውድ የተፈጥሮ ስጦታዎች አብዛኞቹ ሁሉንም ሰው የሚያስማሙና የተለየ ስሜትን አለያም ግርምትን የማይፈጥሩ ቢሆኑም በጣም ውስኖቹ ግን የተፈጥሮን ለጋስነት አንዳች ከፍታ ላይ የሰቀሉና እንዲህም አለ እንዴ የሚያስብሉ ናቸው። ዓለማችን በየጊዜው ለሰው ልጅ ኑሮ ምቹ የሆኑ የተፈጥሮ ግኝቶችን ብታበረክትም ከተለመደ ወጣ ባለመልኩ የሚገኙና ዋጋቸውም የዛኑ ያህል እጅግ ውድ የሆኑ የተፈጥሮ ግኝቶችንም እንሆ ብላናለች። ከማንጠብቃቸው ነገሮች የምናገኛቸው እጅግ ውድ የዓለማችን የተፈጥሮ ችሮታዎችን እነሆ። እስኪ ነገራችንን ከጥርኝ እንጀምር። ጥርኝ ምንም እንኳን ከእንስሳት ወገን የሆነችና ኑሯም ሕይወቷም በጫካውና በድሩ ቢሆንም ከዚህች እንስሳ የሚገኘው አስደናቂ ነገር ግን ጥርኝን ልዩና አነጋጋሪ እንስሳ ያስብላታል። ወትሮም ቢሆን ውድና አስደናቂ መዓዛ ያለውን ዝባድ ወይም ሽቶ በማስገኘት የምትታወቀው ይህች ትንሽ ፍጥረት ከሰውነት ጠረኗና ከቆዷ ከተረፈ ምርቷና ከሌሎች አካላቶቿ ከሚገኘውና በመዓዛው ወደር ያልተገኘለት ሽቶ በተጨማሪ የዓለማችን የጣዕም ቁንጮ ጥም ቆራጭና እጅግ ውድ የሚባለውን ቡና በማስገኘትም የሚስተካከላት የለም። ቡና በዓለም ዙሪያ ከፍተኛ ተጠቃሚ ያለውና በበርካቶች ዘንድ የሚመረጥ ደግሞ ኢትዮጵያን ጨምሮ ለበርካታ የዓለም ሀገራትም ዋነኛ የገቢ ምንጫቸውና የኢኮኖሚው አልታቸው የሆነ የተፈጥሮ ገጸ በረከት ቢሆንም ከጥርኝ ተረፈ ምርት ወይም ጽዳጅ የሚገኘው ቡና ግን በጣሙ ተወዳዳሪ ያልተገኘለት ጥም ቆራጭና በጣም ውድ ወይም እጅግ ቅንጡ እንደሆነ ነው የሚነገረው። ታዲያ ይህ ጥርኝ የምታመርተው ቡና በተለመደው መንገድ አርሶ አደሩ ቡና ለቅሞ አድርቆ አጥቦ ቆልቶና ፍልቶ ከሚጠጣው አሊያም ለገበያ ከሚያቀርበው በብዙ መንገድ የተለየ ነው። ነገሩን ይበልጥ አስደናቂ የሚያደርገው ደግሞ ይህ ቡና የሚገኝበት መንገድ ልዩና ከተለመደው ተፈጥሯዊ አሰራር ወጣ ያለ መሆኑ ነው። ይኸው የምድራችን ውዱ ቡና እየተባለ የሚንቆለጳጰሰው የጥርኝ ቡና በእንግሊዘኛ አጠራሩ ሲቤት ኮፊ ወይም ኮፒሎዋክ ይባላል። ስያሜውንም ከእንስሳዋ ስም ነው የወረሰው። ብዙ ለየት ያሉ ተፈጥሯዊ ሂደቶችን አልፎ በጥርኟ ጨጓራ ውስጥ የተፈጥሮውን ስርዓተ ልመት ተከትሎ በመጨረሻም በተረፈ ምርት መልክ የሚወጣው ይህ ቡና ግን እንዲህ እንደ መደበኛው ቡና እንዳይመስላችሁ። ነገሩ በጣም አግራሞትን የሚያጭርና አጃይብ የሚያሰኝ ነው። ዘጋርዳያንና ቢቢሲ ባንድ ወቅት ይህንን የጥረኝ ቡና በተመለከተ ሰፋ ያለ ዳሰስ አድርገው በሰሩት ዘገባ ይህ ሲቤት ኮፊ ወይም ኮፒሎዋክ የሚል የእንግሊዘኛ አጠራር ያለው ቡና ደረጃው እጅግ ከፍ ያለ፣ ዋጋው በጣም ውድ ከተባሉ ግኝቶች ጎራ የሚሰለፍ ጥምቆራጭ ብቻ ሳይሆን ደረጃ መለኪያና ኢኮኖሚያዊ አቅም መፈተሻ የሆነ የቡና አይነት ነው የጥረኝ ቡና። ጥርኝ በሀገራችን ኢትዮጵያ በአብዛኛው ዝባድ በማምረት ብትታወቅም በሌላው ዓለም ግን እጅግ ውድ የተባለውን ቡና በማስገኘት ነው በስፋት የምትታወቀው። ዛሬ ላይ ይህ የጥርኝ ቡና በዓለማችን ትላልቅና ቅንጡ ሆቴሎች ውስጥ በከፍተኛ ገንዘብ ይሸጣል። ከአፍሪካ እስከ አውሮፓ ከአሜሪካ እስከ ሩቅ ምስራቅ ከመካከለኛው ምስራቅ እስከ ህንድና ምስራቅ አውሮፓ ሀገራት በስፋት የሚታወቀው የጥርኝ ቡና በኪሎግራም እስከ 700 የአሜሪካ ዶላር ይሸጣል። ይህንኑ ጉዳይ በተመለከተ በቅርቡ የወጡ የገበያ መረጃዎች እንደሚጠቁሙት ከሆነ አንድ ኪሎ ግራም የጥርኝ ቡና ከ650 እስከ 700 የአሜሪካ ዶላር ይሸጣል። ይህንን ዶላር አሁን ባለው የውጭ ምንዛሬ ወደ ኢትዮጵያ ስንመነዝረው ደግሞ ከ79827 ብር እስከ 86100 ብር መሆኑ ነው። በዓለም የቡና ገበያ አሁንም ድረስ ተወዳዳሪ የታጣለት የጥርኝ ቡና ዛሬም ተመራጭና ተወዳጅ ሆኖ መቀጠሉና ዕለት ዕለት በስፋት መመረት መጀመሩ ይነገራል። ለመሆኑ ይህንን ቡና እንደዚህ ውድ ያደረገው ምንድነው ከተባለ ግን ልዩ ከሆነው ተፈጥሯዊ ጣዕሙ ባሻገር የአዘገጃጀት ሂደቱ እንደሆነ ይነገራል። እጅግ ከፍተኛ ጥንቃቄን የሚፈልገው የአዘገጃጀት ሂደቱና ከእንስሳት መብት ተሟጋቾች በኩል የሚነሳው ተቆርቋሪነት ተጨምሮ የጥርኝ ቡናን ለማምረት ፈታኝ ቢሆንም በዓለም ዙሪያ ያለው ተፈላጊነት ግን አሁንም አልቀነሰም። ሌላው ጥያቄ የሚያጭረው ጉዳይ ደግሞ ለመሆኑ ይህ የጥርኝ ቡና እንዴት ይዘጋጃል? የሚለው ነው። በእርግጥም የጥርኝ ቡና እንዴት ነው የሚመረተው? ወይም ጥርኝ ቡናን የምታመርተው በምን አይነት መንገድ ነው? የሚለውን ደግሞ ልንገራችሁ። የዱር እንስሳት ተመራማሪዎች ወይም ዋይልድ ላይፍ ኢኮሎጂስት እንደሚያስረዱት ኮፒሎዋክ ወይም ቀይ ቡና የበሰለ ቡና ማለታቸው ነው። ጥርኝ ተመግባ ግርባቡ ላይ ያለውን ፕሮቲንና ካርቦሃይድሬት ወስዳ ከገለበው ጋር የምታወጣው ቡና ነው ይላሉ። እንደ ተመራማሪዎቹ አረዳድ ጥርኟ የምትፈልገው ቡና ውስጥ ያለውን ንጥረ ነገር ነው። የቡና ግርባብ ላይ ፕሮቲን፣ ካርቦሃይድሬትና ስብ አለ። ስለዚህ ኮፒሎዋክ ማለት ከጥርኝ ሆድ ውስጥ በዚህ ሂደት ውስጥ የወጣ ቡና ማለት ነው። ከጥርኛ ሆድ ውስጥ ልክ እንደታጠበ ቡና ሆኖ የሚወጣው ይህ ቡና በእንስሷ ውስጥ በሚካሄደው የስርዓተ ልመት ሂደትና በኬሚካላዊ አፀ ግብሮት አማካኝነት በጣም ልዩና ተወዳጅ ጣዕም ያለው ቡና ይገኛል። ውድ የሚያደርገውም ይኸው ነው ማለት ነው። ስጋና አትክልቶችን የምትመገበው ጥርኝ ከእጽዋት ዝርያዎች ግን የቡና ፍሬን ያህል ቀልቧን የሚስበውና አብዝታ የምትመገበው ተክል የለም ነው የሚባለው። በእርግጥ የዋርካና የዋንዛ ፍሬዎችንም አብዝታ ትመገባለች። ጥቅጥቅ ባለ ጫካ ውስጥ የሚኖሩት ጥርኞች በአፍሪካ በእስያና ላቲን አሜሪካ በስፋት ይገኛሉ። በሀገራችን ኢትዮጵያም በስፋት የምትገኘው ጥርኝ በእስያ ካሉት መሰሎቿ በአካል ግዙፍ ስለመሆኗ ነው የሚነገረው። ቀደም ሲል እንዳነሳ ነው የጥርኝ ቡና እጅግ ውድ መሆኑንና ከሌለው ቡና የሚለይባቸው መንገዶች መኖራቸውን ጠቅሰን ነበር። ለመሆኑ የጥርኝ ቡና በምን ይለያል ካላችሁ፣ የዘርፉ ባለሙያዎችና ተመራማሪዎች እንደሚያነሱት ፕሮቲኑ ወይም የፕሮቲን ይዘቱ ከውስጡ ወጥቶ ያለቀ ቡና ጣዕሙ እጅግ የተለየ ነው። የቡና ጣዕም ልኬትም ይኸው ነው። የጥርኝ ቡና ጥፍጥናም ምስጢሩ ይሄ ስለመሆኑ ነው የሚናገሩት። ቡና በጥርኛ ሆድ ውስጥ ሲቆይ ከተለያዩ ኤንዛይሞች ጋር ተዋህዶ የፕሮቲን መጠኑም ተሰባብሮ ይወጣል ወይም ያልቃል። በግርባቡ ወይም በሽፋኑ በሽፋኑና በቡናው ፍሬ ውስጥ የሚገኘው ፕሮቲን በተፈጥሯዊ መንገድ በጥርኛ ውሃ የስርዓተ ልመት ሂደቱ ውስጥ ይወጣል። እስካሁን ከቡና ውስጥ ፕሮቲን የሚያወጣ ፋብሪካ ወይም ማሽን በዓለማችን ላይ ባለመኖሩ ይህችን እንስሳ ልዩ ያደርጋታል። ለዚህ ነው የጥርኝ ቡና እጅግ ውድና ቅንጡ የሆነው። እስካሁን ድረስ የቡና ጣዕም ልኬት የሆነው የፕሮቲን መጠን ሲሆን ፕሮቲን የሌለው ቡና ደግሞ ጣዕሙ ወደር የለሽና በቀላሉ የማይገኝ በመሆኑ ይህ ቡና ውድ ቢሆን ምን ይገርማል? ጥርኝ በስፋት በምትገኝበትና በትላልቅ ደኖች አካባቢ ይህ የቡና ምርት በስፋት ይገኛል። ኢንዶኔዥያ፣ ኮሎምቢያ እና ኮስታሪካን የመሳሰሉ ሀገራት ደግሞ ይህንን የቡና አይነት በብዛት በማምረት ይታወቃሉ። በሀገራችን ኢትዮጵያም ቢሆን ግዙፍ ደኖችና ጥርኝ በሚገኙበት በምዕራብና በደቡብ ምዕራብ አካባቢ ይህ ምርት ይታወቃል። እንዲያም ሆኖ ግን የምርት መጠኑ በጣም ትንሽ ስለመሆኑ ነው የሚነገረው። በዓለም ላይ እጅግ ውድ የሚባለውና ከጥርኝ ተረፈ ምርት የሚገኘው የጥርኝ ቡና ይሆናሉ ብለን ከማንገምታቸው ነገሮች ቢገኝም አስደናቂ ተፈጥሮውና ልዩ ጣዕሙ ግን ዛሬም በልዩነት እንዲነሳ አድርጎታል። ከዚህ ቡና ጋር በተገናኘ ትክክለኛ ዋጋው በውል ባይታወቅም ወይም ቁርጥ ያለ ዋጋ ባይኖረውም የተለያዩ የመረጃ ምንጮች እንደሚጠቁሙት ግን አንድ ስኒ የጥረኝ ቡና 50 የአሜሪካ ዶላር እንደሚሸጥ ነው በስፋት መረጃዎች የሚጠቁሙት። ግማሽ ኪሎ የጥርኝ ቡና ደግሞ ከአንድ መቶ እስከ 600 የአሜሪካ ዶላር ይቸበቸባል የሚሉም አሉ። ተናግረዋል። ለወትሮ በጎጅነታቸው አንዳንዴም በጠንካራ መርዛቸው ምክንያት በገዳይነታቸው የሚታወቁ የምድር ፍጥረታት ናቸው ጊንጦችና እባቦች። በቆላማና ደረቃማ ስፍራዎች በስፋት የሚኖሩት እነዚህ ፍጥረታት በመርዛማ ተፈጥሯቸው ምክንያት በሰዎች ላይ ቀላል የማይባል ጉዳት የሚያደርሱ ናቸው። በእንግሊዝኛው አጠራሩ ስኮርፒዮን ቬነም ወይም የጊንጥ መርዝ ማለት ነው። ለሕክምና እጅግ አስፈላጊ በመሆኑና በዘርፉም እጅግ ተፈላጊ በመሆኑ እስከ 39 ሚሊዮን የአሜሪካ ዶላር ዋጋ እንደሚያወጣም ይነገራል። ቶፕ ቴንዝ የተሰኘው ድረገጽ ያስነበበው ሰፊ ጽሑፍ እንደሚያመለክተው ከሆነ አንድ ጋሎን የጊንጥ መርዝ ለማግኘት በትንሹ 264 ሚሊዮን ጊንጦች ይፈለጋሉ። ይህ ማለት በየቀኑ አንድ ጊንጥ ማግኘት ቢቻል እንኳ ወደ 7000 ዓመት ይፈጃል እንደ ማለት ነው። አንድ ጊንጥ 2 ሚሊ ግራም መርዝ ብቻ የምታመርት በመሆኗና ይህንንም በቀላሉ ለማግኘት በጣም አስቸጋሪ በመሆኑ ነገሩን የበለጠ ውስብስብ ያደርጓል። ይህ የጊንጥ መርዝ የተለያዩ የካንሰር በሽታዎችን፣ የአጥንት መመን እና የውባ በሽታን ለመከላከል የሚያስችል ንጥረ ነገር በውስጡ የያዘ በመሆኑ በህክምናው ዘርፍ እጅግ ተፈላጊ ነው። በጣም ባስፈሪነታቸውና በጉዳት አድራሽነታቸው ከሚታወቁ ተሳቢ እንስሳት መካከል ምናልባትም የመጀመሪያ ተጠቃሽ የሆነው እባብ ሰዎችን ለጉዳት ሲያደርስና አንዳንዴም ሲገድል እንጂ መድኃኒት ሲሆን እምብዛም አይታወቅም። ግን በጣም አስገራሚው ነገር ይህ የእባብ መርዝ እጅግ ውድና ተፈላጊ ደግሞም ጠቃሚ መሆኑ ነው። እሾህን በሾህ እንዲል የሀገሬው ተረት በዓመት ለ138 ሺህ ሰዎች ሞትና አራት መቶ ሺህ የሚሆኑትን ደግሞ ለከፋ ጉዳት የሚዳርገው የእባብ መርዝ እነዚህን ተጠቂዎች ለማዳንም ይኸው መርዝ በሳይንሳዊ መንገድ በረቀቀ የሕክምና ቴክኖሎጂ ተቀነባብሮ ለሕክምና ይውላል። በዓለም ላይ ጸረ መርዛማ ወይም አንቲቬነም መድኃኒት ባለመኖሩ እነዚህ መርዘኛ እባቦች ይህንን ክፍተት ለመሙላት ተመራጭ ሆነዋል። ግን እጅግ አስገዳጅ በሆነ ሁኔታ ነው ይህ የሚሆነው። ለአንድ የሕክምና ትእዛዝ ወይም አንቲቬነም ለመውሰድ እስከ 3200 የአሜሪካ ዶላር የሚያስፈልግ ሲሆን በግራም እስከ 4000 ዶላርም ይሸጣል።